እንዴት ጠላቱ አምጥቶ ናመስክርልኝ ብሎ ጎትቶ ያመጣል። ሌላኛው ደግሞ ነፃነትና አቤላ ቀጥሎ ክያና ብሩኬ ሸገር ሄዳችሁት አብራችሁ ነው። ለዛውም አምስት ቀን ሆናችኋል። ለምን ተዋሻላችሁ? እናንተ አስመሳይ ውሸታ ሞላ ማለት ነው። ምን አስዋሻችሁ? ሌላኛው ነፃነትም እንግዲህ ልጅዋ የአብርሃም ልጅ ናት ብላ ያው ጎትታ ልትመጣ ነው። እሺ የዛን የአብርሃም ልትሰቅሉት ነው ልገሉት ነው ምን ልታረጉት ነው? አላቅላችሁ እኔ ለማየት ያብቀኝ፣ እድሜ ይስጠኝ ለሩታ ከቪዲዮ በቃ ስለሰራች፣ ከአንድ ወንድ ጋር ቪዲዮ ስለሰራች ባሌ ነው አላለች፣ ፍቅረኛዬ ነው አላለች፣ አግብቼዋለሁ አላለች፣ አላገባው ነው አላለች። ዘመን ብላ ቪዲዮ ስለሰራች የስድብ ውርጅብን፣ የስድብ መዐት የወረደች ገፈለግሽ፣ ገደል ግቢ አንቺ ዝርክርቅ፣ አረ ማትለዋት ነገር አለ እንዴ? እሺ እሷን እንደዚያ ያላችኋት አይደል? ቪዲዮ ስለሰራች ብቻ። እሺ ያችኝቱ ደግሞ ልጅ ይዛ መጣ። እስከዛሬ አልረዳኝም። ልጅን የአብርሃም ናት ብላ ግግም ስትልባቸው፣ አብርሃም ልጅ ሰቅሉት ነው ልገሉት ለማንኛውም እስከ መጨረሻ ተከታተሉኝ። ሰላም አሌይኩም ረመቱላ በረካቱ ድና። የተከበራቸው ቻናል ቤት ሰዎች እንዴት ናችሁ? ነው ላይክ እያደረጋችሁ ካደረጋችሁ ተደራሽነት ሰታደርጎ ነው። ሌላኛው ትናንትና በተሰራው ቪዲዮ ክያ አብርሽ አይሆንሽም ሲላት ነበረ ከሩታ ጎን ደግሞ ከአብርሃም ጎን ሆነዋል ሰው እንዴት ጠላቱ አምጥቶ ምት መስካሪ ወይም ደግሞ ከጎኑ እንዲቆም ያደርጋል ጋይስ እናንተ ስታስቡት ማለት ነው ማለቴ ከዚህ በፊት ያ ሁሉ ሩታን ስትወቀስ አብርሃምን ሲወቅሱት ሲጃጃሉ ነበሩብን አደለ እነዚህ ልጆች ነፃነት እንኳን አልተጨምር ከማን ጎን አልሆነችም ነገር ግን አሁን ነፃነትና ኪያ ከሩታ ጎን ነው መሆን የታስበው የታቀደው ገና ከአሁኑ ልንገራችሁ ነው ማለት ሀሳባችሁ እንዳቀይሩ አብርሃምና ሩታ አምጡት እንዲሁ እንዲሁ ማለት ነው ሀሳባችሁ። እና ያ ብሩክ ደግሞ ከአብረሽ ጋ ነው። አያችሁ፣ ከአብረሽ ጋ ነው የሚሆነው ማለት ነው። ስለዚህ እናንተ በትዳራችሁ እስከ መቼ ነው የምትቀልዱት? አላቀላችሁ። በትዳራችሁ ነገዳችሁ፣ በቤተሰብ ተነገደ፣ በልጃችሁ ነገዳችሁ። አሁን ደግሞ እርጉዝ ተኮኖ ከሌላ ወንድ ጋር ቪዲዮ ሰራች ተብሎ የሆነ ነገር ተብሎ አሁን ደግሞ ነፃነት ልጄ ልጁ ናት ትላለች። አንቺ ደግሞ ያቺ አንቺ አንቺማ የሆነ ነገር ልል ነበረና ልጅሽን ነገ ቀን ስታድግ የምታየው ቪዲዮ፣ እንደዚህ የሚያስጠላ ቪዲዮ አትስር የምሬ ነው ምለሽ ሲቀጥል። ምክንያቱም ልጅራ ስታድግ አብርሃም ነው አባቴ ብላ ነው የምታስበው፣ አንቺ ወራዳ ማለት ነው። ሴት ልጅ እራሷ ስታስከብርና ጀነን ስትል ነው የሚያምርባት እንጂ የወለደችው ልጅ በሌላ አባት ለመሰየም ስትሞክር ያስጠላባታል። የወለደችው ልጅ አባቷን እዛ ደብቃ በሌላ ሰው ለማደግ ብላችሁ ለሰብስክራይብ ብላችሁ ለዶላር ብላ እናንተ እኮ ዶላር ፍለጋ ቀብር ራሱ ትገባል ትገባላችሁ ዩቱብ ተዘግቶ ማለት ነው። ዩቱብ ተዘግቶ ቀብር ውስጥ ብር አለ ብትባሉ ቆፍራችሁ ትገባላችሁ። በዚህ አይነት ምክንያቱም ሌላ ስራ ትሰሩማ። ከውሸት እና በቃ ውሸት፣ መዋሸት፣ ክብርን ዝቅ ማድረግ፣ ሀገርን ማሰደብ እንዴ፣ ምንም ታደርጉት ነገር አለ። ለማንኛውም ሩታ የሰራቸው እንግዲህ ተልዱ ጋ የሰራቸው ባለትዳር ነው። ካገባን ቆይተዋል። የራሱ ህይወት ያለው ሰው ነበረ። እነሱ ለስራ ነበረ ጎት ተጓተው የመጡልን ማለት ነውና፣ ስለዚህ ያ ተጓተው መጡ ሰሩ። እርጉስ ሆነሽ እንደዚህ ትሰራ ያለሽ አንቺ፣ የጎዳና ልጅ አንቺ፣ እርጉስ ሆነሽ ወንድ ተሯሩጭ አንቺ፣ ምን ያልተባለች ነገር አለ። በነገራችን ላይ አንዳንድ ሴቶች ማለት ነው፣ እኔ ይቅርታ አድርጉልኝና ዩቱበር ሆናችሁ አንቺ የጎዳና ልጅ አንቺ፣ ወንድ ታሯሩጭ ምናምን የምትሉ በሮች አላችሁና፣ እናንተ እናንተ የማናቃችሁ መሰላችሁ? እንደ እናንተ ሰው እየሄዳችሁ እየተጋደማችሁ አይደል? እሷ እኮ ወንድ ለወንድ ጋር ቪዲዮ ነው ሰራችሁ። እናንተ ደግሞ የሰውን ባል ባል ዘርፋችሁ የምታገባላችሁ አይደል? እንደና ጋር እንደ የመጀመሪያው ፈታችሁ፣ ልጃችሁ ዘወርውራችሁ ዚሪ አሻሸ ገዳብ የምትሉ አረ ያረ ነው ረም የሚባል ነገር አለ አለ አይደል? እኔ ስለ ሰው ሰው ከማውራት በፊት ስራ ስለ ራሴ ማወቅ አለብኝ። ሌላኛው እየተሰራ ያለው ስራ ነው ብትባሉ ማልሰማን ብላችኋል። ተው። እነሱ እየሰሩ ነው ያሉት። ልጅቷን አትስደቧት። ከሰሩ በኋላ ቪዲዮ ከጨረሱ በኋላ ወደ ቤት ነው የምትገባው። ተያዩ አብርሃምና ሩታ አንድ ቀን ተለያይተዋል ለሰከንድ ማለት ነው። ሌላኛው ደግሞ ከተቀረ ሲቀረጽ ራሱ ከካሜራ ጀርባ አብረሃም አለ ወይ ካሜራማን? እሱ ነው የሚሆነው፣ ወይም ደግሞ ካሜራማን ሌላ ሰው ተተክሎ የአቤላ። አሁን እሱ ራሱ ትላንትና ራሱ መጥቷል። ትናንትና አይደል የመጣው መሰለኝ። ብቻ አላቅለደም፣ እንደተደበድ ትላንትና ነው ትላንት ወዳ አሁን ምን እንዳልተሻለው እንደተቀጠቀጠ እንደተሰባበረ ሰው ሆኖ ነው የመጣው ማለት ነው። ኧረ ማፈር የሚባል ነገር አለ። ሁሌ በውሸት ዩቱብ ቻናል ከተዘጋ ምን ብላችሁ ዋሽታችሁ ሕዝቡን ልትሸውዱት ነው? እርዳታ እርዱን፣ ስራ የለንም ርቦና ልትሉ ነው ወይስ ምን ልትሉ ነው እንዴ? መልጥ የምሬን ነው የምላችሁ ምን ልትሉ ነው? ርቦና ዩቱብ ቻናል ተዘግቷል። አረ ረግጣችሁ ስሩ እንዴ! ንጹህ ቪዲዮ ልቀቁ እንደ ሰው። አብርሃምና ሩታ ደግሞ ራሳችሁ ዝቅ አደርጋችሁ በትዳራችሁ አታስነግዱ። አቤት እናንተስ ወይ እናንተማ አንድ ጋሽ የነበረ በደንብ አድርጎ በርበሬ ማጠን ነበረበት። በሄድበት ሰዓት የምሬ ነው የምላችሁ ማጠን ነበረበት እራሱ ነበረ። ህዝቤ ግን አንድ ሰው አልነቃም እስከዛሬ ድረስ። ሰሞኑ እኮ የሆነች ልጅ ገብታ ማለት ነው። ይሄ አምስት ቀን ነው። አዎ አምስት ቀን ነው። አራት ቀን፣ አምስት ቀን ነው። እና የሆነች ልጅ ገብታ ማለት ነው። አብርሃም እና ሩታ ናቸው የተቀበሏት። እሺ፣ ተጣሉ ነው ተጣሉ። ከተጣሉ ሄደው ቦሌ ሰው ተቀበሉ። እውነታችሁ ነው እንዴ እንዴ? ያረ በፈጣሪ በፈጣሪ ያረ ሁንባችሁ፣ ልጅቷን አታንቋሿት። እኔ ሴቶች ሴቲቱ በሮች ሲሳደቡ ነው መስሉ አይታየኝም። ምክንያቱም እነሱ ለማደግ ለሆነ ነገር ለማድረግ ነው። ነገር ግን እነዚህ አሁን ሄደዋል አራቱም ነጻነትና አቤላ ወንድም ተብዬው ሌላ ደግሞ አንድ ልጅ አለ። ትላንትና መጥተዋል። ሌላኛው ደግሞ ማነው? ይሄ ነፃ ማነው? ይሄ ብሩኬና ኪያ ማለት ነው። እነሱ አሉ። ስለዚህ ተራ በተራ ቪዲዮ ይለቀቅላቸዋል። አሁን ኪያ ከሩታ ጋር ይሆነና ቪዲዮ ይሰራል፣ ወይ በኪያ ቤት ይለቀቃል። እና የኑሮ ውድነት አናላቸው አዝሮታል። ስለዚህ ተራ በተራ ቪዲዮ ይለቀቃል። እናንተ ዝም ብላቸው ስትሳደቡ ኑሮ፣ እኔ ምን አገባኝ? ይመለከተኛል አይመለከተኝ፣ ተሳደቡ። እንዴት ስትሳደቡ ኑሮ፣ የምሬ ነው የምላቸው እነሱ ራሱ ቢሰደቡ ለም ተሰደቡ ለምን እንደዚህ ተባሉ ብለን ራሱ ልንከራከር አንችልም። ለምን እራሳቸው እንትን አላሉ አልሰበሰቡም? ሰው እኮ ቁጥብ ሲል ያምርበታል እንዴ፣ እራሱን አስከብሮ ሲሉ ሲሰራ እውነተኛን ነገር ሲያሳይ ደስ ይላል። ይህ ግን ሁሌ ውሸት፣ ሁሌ ጭቅጭቅ። እናንተ ጭቅጭቅ አይሰለቻቹም እንዴ? እሽሩታ ያንን ልጅ አምጥታ ቪዲዮ ስትሰራ አብርሃም አያውቅም ልትሉኝ ነው እንዴ? እናንተ ልትክት ልከራከሩኛላችሁ እኮ እንዴ ደረታችሁ ነፍታችሁ ልትከራከሩ ትችላችሁ ግን ልትከራከሩ ኛችሁ ብትከራከሩ ራሱ እኔ ማለት ነው አንድ ፐርሰንት ራሱ ተንቀሳቅሼ ላምንላችሁ አምኜ ልቀበል አልችልም። በጭራሽ ማለት ነው። ወይም ደግሞ አብርሃም ሲሰራ ሩታ ከጎኑ የለች መታቅም ያለ ሩታ ፍቃድ ነው የሚባለው ነገር ሲመጣ አምኜ ልቀበላችሁ በጭራሽ አልችልም ማለት ነው። ምክንያቱ የምሸወድ ሴት አይደለሁም እና፣ ይህ ላይ ለተሳዳቢዎች ውሃ በልቷችኋል። እናንተ ያኛውን ባለትዳር ነው የዛ ቀን ቪዲዮ ቀረጻ ሄደ። ከዛ በኋላ መጣ አልመጣም ከአብርሃም ጋር መጣ እንጂ ከዛ መጣ አልመጣም። በራሱ ጊዜ ዩቲብ ቻናል ከፍቶ ሊመጣ ይችላል፣ ወይም ደግሞ ቀርቶም ሊሆን ይችላል። ለጊዜው ተሰቶት ሊሆን ይችላል አይታወቅም። እንደ እውነት እውነቱን እናውራ፣ ይሄ አቡሽ የሚባለው ልጅ ራሱ ቀራ ወንድሟ ማለት ነው የሩጣ እና ለማንኛውም መጥፎ ነገር አታናግሮኝ። እኔ ከስድብ ነፃ ብትሆኑ ባይነኝ ዩቱበሮቹ እንኳን ቢሳደቡም፣ አዲ ግን አሁን ነፃነት የአብርሃም ናት ልጅ አሁን እሷ ረግጣ የተያያዘችው ይሄድ እንደዚህ ብላችሁ ግን ስትነግዱ ትንሽ አታፍሮ? በተለይ ነፃነት፣ የምሬ ነው የምልሽ፣ ክብርሽን ዝቅ አድርገሻል። አንዴ ችግር የለብሽም፣ ላንቺ ምን አገባንኛም፣ አይመለከተንም። ግን ልጅሽን ነገ ቀን አድጋ አባቷ ሌላ ሆኖ ወደ አብርሃም አምጥተሽ ለጥፈሽበት፣ ከዛ በኋላ ያቺ ልጅ ስታድገው ያ ቪዲዮ ስታየ እኮ ትጠራጠራለች እኮ አባት እሱ ነው ወይስ ይሄ ነው? ይሄ ነው ወይስ ይሄ? የምታድገው ሌላ ቦታ አንቺ የሰየምሻት ቪዲዮ ላይ ሌላ ቦታ ወይኔ በፈጣሪ ሀዳ አብርሃም ልጅ ራሱ ማለት የአብርሽና የሩታ ልጅ ራሱ፣ ሴትም ትሁን ወንድ ተወልዶ ሲያድግ እንዲ አባቴ ሌላ ልጅ አለው እንዴ? ያቺ ልጅ እህቴ ናት፣ ያ ልጅ ወንድሜ ነው ተብሎ ነው የሚሰየመው።